እንጀኔ አከነ ጥልይት ወኔ ወአዩ ከአለቲ ፈኖ ከዚህ ያሜ አባም ከኛ ንስኪ እየሱስ ክርስቶስ ፈራ አንደብራት መካምሳ እንበለቱሽ ንፊያ ተወሰበ ከሰበሰበ ያባቶቻችን አብራችሁ ነው ተቀበለና ይተመስገነ ይሁን አናታችን ንጽህናዋ እንደምለ ማሪያ ዛብየርባት ፈራትና ወለራት መጥንት ሰማይ ተቀበለና ይተመስገነ ይሁን አናደረሳችሁ አገር ሲንገል እንንጀራው እግዚአብሔር ይጸካም ታሪ ምራሳ በጥቂት ደቂቃ የትምህርታችን ርዕስ ወይም ደግሞ መነሻ የምንናገኘው የምናደርገው እዚህ በሐዋርያት ስራ፣ እግዚአብሔር አምላክ ወደ ሰማይ ሲሄድ እናያችሁት። እንዲሁ ይመጣል። ገረሰሚ ሲወልበው ከነርጌታን ከንመቲ ይጥፋ በእውነት እኔ ይህን ትምህርት ለማስተማር የሚጠር የመጣት ወንድማችን ፕሮግራሙ ሲመራ ነው እና እገት ነው እለቱን ይህንን ነው የሚገልጠው። ለቤተ ክርስቲያናችን ስርዓትና ህገ መሰረት አራቱ አቅጣጫ የሚሰበከው የሚብራራው፣ የሚመሰከረው ይሄ ስለሆነ ጥቂት ስለዚህ ጉዳይ እንነጋገራለን።

መቃነፓ ኬኛ ጎፍታን ኢየሱስ ክርስቶስ ለጋምሳመራ አንገበራት ከንገለት ያተው ይህ ቃል የሚያጽናና ቃል ነው። ይህ ቃል የሚያበረታታ ቃል ነው። ይህ ቃል ተስፋ የቆጠጡ ሰዎች ተስፋቸው እንዲ የሚያደርግ የሚጠግን ቃል ነው። ይህንን የምናገኘው በዚህ ባርያስራ ምዕራፍ አንድ በቁጥር 1አንድ ላይ ይህንን እናገኛለን። ይህ ለነባ ነው። ወደ ሰማይ ሲጣናያት እንዲሁ ይመጣል

ተረብሸው ነበረው ሰላም ለእናንተ ይሁን እያለ እያረጋጋቸው እያጽናናቸው ነበረ። መድኃኒዓለም በቸርነቱና በምህረቱ ሁላችንንም ያረጋጋ። አቀይኑ እንዳፉ ነገኘኑ እያረጋጋቸው በሚያስተምርባቸው ሰዓት በቢታኒያ እርሱም ደቀ መዛሙርቱ አስከትሎ ይሄድ ነበረ። እኒስ ገረ ቢታኒያ ዱከቡ ቦታ ሳቅ ሲያድሙ ኢየሱስ ክርስቶስ ሊአበቴ በሚጓዝበት ጌታችን ኢየሱስ ክርስቶስ ቆመ። በፍቅር አይኖችም አያቸው ይለናል። በፍቅር አይኖ መዳን ያለቡላችን እንደሚ ጃለለ ኢጃቲኒ ዋቀዮ ዱከቁተሳ ይላል። ኒኡበቲ እኒሲ አከስደኤድበቴ ሰላም ለእናንተ ይሁን ብሎ በፊት ካረጋጋቸው በኋላ ሁሉም ካስተማራቸው በኋላ እርሱም ልጆቹን አነሳና ባረካቸው ይለናል። ምናላቸው መዳን ያለም ሁላችንንም ይባርከን። ባረካቸው በእውነት እያዩትን ወደ ሰማይ ከፍ ከፍ አለ ይለናል። ምን እያሉት ነገሩ ምን እያሉት? አዎ እያዩት ወደ ሰማይ ከፍ ከፍ አለ እየተመለከቱት ይለናል። ደቀ መዛሙርቱም ይህንን አይቶ ይደነቁ ነበረ፣ ይገረሙ ነበረ። የመሬት ሲመሳ አስቀረታቃላቸው ሳይንሱን ተምራቸዋል። እንግዲህ ለጌታ በእውነት ሁሉን የሚያደርግ ሁሉን የሚያከናውን ጌታ በመሆኑ በስልጣኑና በኃይሉ ወደ ሰማይ ሲወጣ እንመለከታለን። ሊቃውንቱ ሲናገሩ በርቀት ሳይሆን በርቅነት ይላል። አያችሁ እንዴት ካላችሁ እኛ ግዙፍ የሆነ ነገር ወደ ሰማይ ሲወጣ ሳይርቅ በፊት ግዙፍነቱን እንመለከታለን። እየራቀ በሚሄድበት ሰዓት ትንሽ ሆኖ ይታየናል ወኒቶ ሲያቁበን ገረሰሚ ሲያውልበው ጉዳት የምትሞለታ ሲያፈጋቱ ሞ ጥቃት የምትሞለታ እንደዛ ነው። እሱም እያዩት ፈዘው ይመለከቱት ነበረ ይለናል መጽሐፍ ቅዱስ። ደቀ መዛሙርቱ ፈዘው ይመለከቱ ነበረ። እሱ ወደ ሰማይ ወጣ፣ ደመና ተቀበለችው ይለን። ደመና ምናምን አለችው ተቀበለችው። ለምንድን ነው አሁን ምክንያቱ ጌታ እንዴት አድረገ አቀዮ ገረሰቤት ከኖልበ አከምቲ እንዴት ነው የሚለው ማወቅ ይኖርብናል። ለምን መሰላችሁ? ይህ መሰረታዊ ጉዳይ ነው። ቤተክርስቲያን እጅግ የምታከብረው በዓል ይሄ ማለት ምክንያቱም ሞተ ቃለ ደግሞ ተነሷል፣ ብለናል። ሞተ አድርጎ ከተነሳ በኋላ ወደ ሰማይ ማደጉ ቤተክርስቲያን በሚገባ ታስከብራለች። ይሄ በደንብ ማየትና መረዳት ስለሚኖርብን፣ እንዴት ነው ቃል በእልልታና በመለከት ድምፅ ሁኔታ አድርጓል? በምናልኳቸው በእልልታና በመለከት ድምፅ ምን ብሏል አድርጓል። እዚህ ነው ሉስ ያሬ ሲዘመር እንዲህ አለ። ወልድ ወደ መንበሩ ሲያርግ ከመላእክት አንደበት ታላቅ ዜማ ተሰማ። መላእክትም ዘመሩለት ይለናል። መላእክት ምን አሉለት? አዎ ዘመሩለት፣ አመሰገኑ። አያችሁ እርገሞኒ እንኒ ገረሰሚ ሲወልበው ይፋር በተኒ አርፈተሊት እዝኒ ግዜ ገራ አባሳ ሚዴሙ ገጌሳ አከጎኒ ሚላላ ኒው ወለቱ በዚህ መልኩ ጌታ አድረገ በክብር በስልጣን ስንመለከት እንዴት ነው ካለ እንደ እርሱ ያደረገ ሰማይት የለም። የሰማችሁ ነው። ተቃሉ ጋር ናችሁ። እግዚአብሔር ከሁላችን ጋር ይሁን። እንደ እርሱ ያደረገ ሰማይት የለም። እንደ እርሱ ያደረገ ጻድቅ የለም። እንደ እርሱ ያደረገ ሐዋርያ የለም። እንደ እርሱ ያደረገ ሰማይት የለም። እንደ ጌታ ማለት ነው ማንም የለም። ከበይት ያለ ካዲስ ያለ አንስታችሁ ስትመለከቱና ስታዩ እንደ ጌታ በእውነት ያደረገ የለም። እንዴት አላችሁ? ሄኖክስ አላደረገም ወይ ኤልያስ አላረገው ወይ? ለጥልቅ ትችላላችሁ። አዋርደዋል፣ ግን እርገታቸው በእውነት እንደ ኢየሱስ ክርስቶስ አይደለም። የሰማችሁ ነው። እንደ ኢየሱስ ክርስቶስ አይደለም። የኢየሱስ ክርስቶስ እርገት የተለየና በእውነት እጅግ ከሁሉ ከፍጡራን የተለየ እንደሆነ መጽሐፍ ቅዱስ ያስተምረናል፣ ይመክረናል ማለት ነው። ሌላው በክብር አለ። በምን አረገ? በቃሉ ጋር ናችሁ ከበጃ ዋቅዩ ገረሰብት ወይ በክብር አድረገ በክብር አድረገ ብለን ስንመለከት እንዴት ነው ካለ፣ ቅዱሳን መላእክት በሰማይ አቀባበል አድርገውለታል። ምን አድርገውለታል? አቀባበል አድርገውለታል። ደግሞ አሸኛኘት ደግሞ ቅዱሳን ሐዋርያት አድርገውለታል። እየተመለከቱት ወደ ሰማይ ወጣ ማለት ነው። አያችሁ፣ እየተመለከቱ እያዩ እየተደነቁ ወደ ሰማይ ወጣ። በሰማይ ቅዱሳን መላእክት አቀባበል አድርገውለታል። በምድር ደግሞ ቅዱሳን ሐዋርያት ምን አድርገውለታል አሸኛየር አድርገውለታል ማለት ነው። ለዚህ ነው ሲያሬ ሲናገር እንዲህ አለ፣ ስሙ ለባይ ስች አለና ለብቻው ስሙ ከፍ ከፍ ብሏልና፣ በሰማይ በምድር በባህል በቀለያ ይገዙለታል። እርሱ የክብር ንጉሥ ጌታ በምስጋና አድረገ ይለናል። በምን አድረገ ፍጃ ዋቀዮ ገረሰኒ ኦልበይ ጀኤ ዱስ ኮሊቲ ያሪ ሲያትበቱ ሊላ ላሚ ወለጨ። ሌላው እንዴት ነው ካልን በስልጣኑ አረገ። በምኑ አረገ? በምኑ አረገ? በስልጣኑ አድረገን እንዴት ካላችሁ አንድ አጋዥ ሳይኖረው ማለት ነው። ለምሳሌ ሌሎቹ ያረጉት እነ ኤሊያስ አጋዥ ተልኮላቸው እነሱ ቅዱሳን መላእክት አግዟቸዋል። አንዳንድ ቋጭ ቅዱሳን መላእክት አግዟቸዋል ያደረጉት ደግሞ በማን ፈቃድ ነው ካላችሁ፣ እግዚአብሔር ፈቃድ ነው። እየሰማችሁ ነው። ማን ስለፈቀደላቸው ነው? እግዚአብሔር ስለፈቀደላቸው። እግዚአብሔር ግን በስልጣኑ ነው ያረገው። በምኑ አልቋችሁ፣ በስልጣኑ ነው ያደረገው። እንዴት ካላችሁ፣ ለምሳሌ ሞት እንድል አድርጎ የተነሳው በምኑ ነገር፣ በምኑ ነው? ኢየሱስ ከሞት ያስነሳ ሰው አለ? አለ። በምኑ ተነሳ? በስልጣኑ ተነሳ። አያችሁ ባህር በዮሐንስ ወንጌል ምዕራፍ አስራ አንድ ላይ ደግሞ ስትመለከቱ አላዛርስ ከሞት አልተነሳም ወይ ትሉ ትችላላችሁ። አሁ ተነሷ። አላዛር የተነሳው በራሱ ስልጣን ነው ነገር በራሱ ስልጣን ነው። በማን ስልጣን ነው የተነሳው? በእግዚአብሔር ስልጣን። አያችሁ። እግዚአብሔር ግን በማን ስልጣን ነው የተነሳው? በማን ስልጣን በራሱ ስልጣን ማለት ነው።

ዋቀየ ገረሰብወልባው ሳቴ ከነርገኑው ማሊጋል ማነርገና እኔ ይላሉ ኑሮ አይቀርም። ምክንያቱም አንድ ሰው ወደ ስራ ወደ አንድ ስራ ዘርፍ ሲሰማራ የሚፈልገውን በሰራው ስራ ቢያም በሚያገኘው ደሞዝ ራሱን ሊያስተዳድር ማለት ጥቅሙን አይቶ ነው። ስለዚህ ለምንድን ነው እርሱ ያደረገው ምክንያቱ ምንድን ነው? ለምሳሌ እርሱ ከድንግል ማርያም የተወለደው ለምንድን ነው?

ለምንድን ነው ካለ፣ አንደኛ አበዛዎች አለበዛ ማለት ስለታም ምንድን ምንድነው? ብለን ስንመለከትና ስናይ መንፈስ ቅዱስ ለሊክ ነው። አያችሁ ምን ሊልክ ነገር ምን ነው። በዚህ በዮሐንስ ወንጌል ምዕራፍ 16 ቁጥር 7 ላይ ስታነቡ እኔ ወደ አብ ሄድ አጽናኝ የሆነውን መንፈስ ቅዱስን እልክላቸዋለሁ እኔ ካልሄድኩ ግን እርሱ አይመጣም ማለት ስለዚህ አጽናኝ የሆነው መንፈስ ቅዱስ ምንሊል ነው ሊልክ ነው ማለት ነው አያችሁ የመንፈስ ቅዱስ የሚያጠነክር የሚያበረታታ ኃይል የሚሆን ነው ደቀ መዛሙርቱ የሚገርማችሁና የሚደንቃችሁ ነገር ኢየሱስ ክርስቶስ መንፈስ ቅዱስን ከላከላቸው በኋላ ነው በእምነታቸው እንዴት እንደጸኑ የምንመለከተው የምናየው ማለት ነው። ስለዚህ ጌታችን ኢየሱስ ክርስቶስ ወደ ሰማይ ያረገው ምንን ለመላክ ነው? ነገሩ ምንን ለመላክ ነው? መንፈስ ቅዱስን ለመላክ እርሱ ወደ ሰማይ እንዳረገና ወደ ሰማይ እንደወጣ እንመለከታለን እናያለን። ለዚህ ነው ክብርት ንዕድ የሆነች ቅድስት ቤተ ክርስቲያን ዛሬ ይህንን በማሰብ ልጆቿ ስለ እርገት በሚገባ ታስተምራለች፣ ትመክራለች ማለት ነው። ይህ ጌታ በክብር በዕልልታ ወደ ሰማይ ምን ብሏል? ወደ ሰማይ ምን ብሏል አድርጓል ማለት ነው። ሌላው ለምን አድረገ ካልን ስራውን እንደፈጸመ ለማስረዳት ምንን

ሌላው ምንድነው ካልን የሐዋርያትን ደስታ ፍጹም እንደሆነ ለማረጋገጥ የማንን አልኳችሁ የሐዋርያትን ግምት ግምት ዱከም ቦታ ዋንሳ አከቤካን አከነገኛ አርገተን አከገመደ ገመቹ አርገተን ኢሳይስ ለቁርተ ኢየሱስ ክርስቶስ ገረሰኒ ቤት ለቀመዛሙቱ በፊት ተሸብረው ነበር። በችግር ውስጥ ነበሩ። ጌታ በትንሳኤው ደስታን አግኝተዋል። ወብነው አልኳችሁ። በትንሣኤው ሁለተኛ ደግሞ በምኑ ካላችሁ፣ በዕርገቱ ደቀ መዛሙርቱ ወደ ሰማይ እየተመለከቱ ደስ አላቸው ይላል። ምን አላቸው? ምን አላቸው? ደስ አላቸው። አያችሁ፣ ለምን ሞተ ብለው ተስፋ ቆርጠው ነበረ። ተስፋ እንዳይቆርጡ ጌታ በኢማውስ መንገደኞች ተገኝተው ተስፋቸውን ይለምልም አድርጓል። ደግሞ እኔ ከሞት ተነስቼ አልቀረውም ወደ ሰማይም አድርጋለሁ ብሎ ወደ ሰማይ ከፍ ከፍ እንዳለ እንመለከታለን። ሁለተኛ ለደቀ መዛሙርቱ እሷን መላእክት ምን አሉ? ወደ ሰማይ ሲወጣ እንዳያችሁ እህ ዳግም ምን ይላል? ነገር ዳግም ምን ይላል? ይመጣል ምን ይለፍ ታባችሁ ዳግም ምን ይላል? ዳግም ይመጣል። ታያችሁ እግዚአብሔር ገሃደ ይመጽእ ወአምላክነ ኢያረምም፣ እሳት ይነድድ ቅድሜሁ። እሱ ዳግም ይመጣል። እንዲህ ወደ ሰማይ እንዲ ሲወጣ እንዳያችሁ እንደተመለከታችሁ፣ ዳግም ይመጣል። በፊቱ እሳት ይነዳል።

ለሌላ ይመጣል ይህንን በተስፋ ምን እንላለን ማለት ነው እንጠባበቃለን ማለት ነው አያችሁ ይህንን ለማረጋገጥ ኢየሱስ ክርስቶስ ወደ ሰማይ አድርገዋል ማለት ነው ይህንን የእለቱን ትምህርት ይሄ እንደሆነ እንመለከታለን እኔ ግን መናገር የምንፈልገው በዚህ በማቴዎስ ወንጌል በእራፍ አምስት ከቁጥር አስራ ሁለት ላይ እንዲሁም ደግሞ የሉቃስ ወንጌል ምዕራፍ ስድስት ከቁጥር ሀያ ሶስት ላይ ዋጋችሁ በሰማይ ታላቅ ነው እስቲ በሉ ዋጋችሁ በ በሰማይ ምንድን ነው ታላቅ ነው በጣም ጥሩ እናንተ አሁን የምትሄዱበት ሊኖር ይችላል የምትዝናኑበት ሊኖር ይችላል ነገር ግን የምድሩን ሳይሆን የሰማዩን ዋጋ አይታችሁ እዚህ ተሰብስባችኋል የሰበሰበን አባት አምላክ ስሙ የከበረና የተመሰገነ ይሆን እያችሁ አሁን በሰማይ ነው ያለው እንጂ በምድር አይደለም ክብር የምናገኘው በምድር አይደለም። እንዴት ካላችሁ ደቀ መዛሙርቱ ኢየሱስ ክርስቶስ ለምሳሌ ጻድቁ አባታችን ዛሬ እናከብራቸው አለ ነው አይደል? ዋጋቸው በሰማይ ታላቅ እንደሆነ አውቀው ተረድተው ማንን ተከተሉት? ተከተሉት ንገሩኝ። ማንን ተከተሉት? ማንን ተከተሉት? አዎ፣ እግዚአብሔርን ተከተሉት። እግዚአብሔርን በመከተላቸው ምን አገኙ? ንገሩኝ። ምን አገኙ ወይ ማለርገተን ሳ ዋቅዱሳ በጣም ጥሩ ምን አገኙ? መረከትን አገኝተዋል። በእነርሱ ስም ላር ቤተክርስቲያን እየታነጸች በጻዲቅ ስም ማንን እናመሰግናለን? ማንን እናመሰግናለን? እግዚአብሔርን እናመሰግናለን። አያችሁ በጻዲቅ ውስጥ ማንን ነው የምንመለከተው? ነገ ማንን ነው የምንመለከተው? እግዚአብሔርን በጻዲቅ ስም ማንን ነው የምናመሰግነው? በጣም ጥሩ እናንተ ደግሞ በጻዲቅ ስም ተስነሰባቸው እዚህ በማቴዎስ ወንጌል ምዕራፍ አስር ከቁጥር አርባ ላይ ስትመለከቱ በጻድቅ ስም ቀዝቃዛ ውሃ የሚያጠጣ የምን ዋጋ ያገኛል? የጻድቅን ዋጋ ያገኛል ይላል። አያቸው አሁን ጻድቁ አባታችን እኔና እናንተ ወመር ሚ ተዘጋጅቶልን ሁሉ ቀርቦልን በዛውም ደግሞ ውሃ ቶ ጉሮሯቸው እንዳይደርቅ ቁሎውን ብሉ ዳቦ እንዲቀርቡ አይደለም እየተሰደዱ አያችሁ ከጠላት ጋር እየታገሉ ነው። ከዲያብሎስ ጋር እግዚአብሔር ይዘው እያሸነፉ ይህ ክብር ያገኙ እንደ ቀላል አይደለም። ግን እግዚአብሔር የሚገርማችሁና የእኛን እምነት ስለሚያውቅ በቀላሉ በዚህ ስ ተሰብስበን በረከትን እንድናገኝ እግዚአብሔር አድርጓል። ስሙ የከበረና የተመሰገነ ይሁን። ለምን መሰላችሁ? እርሱ አቅማችን እምነታችንን ስለሚያውቅ

እኛም እንደ ጻድቁ አባታችን እንስጣ አያችሁ፣ አሁን የጻድቁ ልጅ ነኝ በማለት በነገራችን ላይ በፍቅር አንድ ነው። የጻድቁን ስራ መስራት ግልጽ ማለት ጻድቁ እየሰሩትንና ያገኙትን ክብር ለማግኘት መስራት። በነገራችን ላይ ጻድቁ አባታችን አቡነ ተክለ ሃይማኖት ነው መሆን አንችልም፣ እንጂ እንደ ተክለ ሃይማኖት መሆን እንችላል። አምናላችሁ ይሄን ወይ ትሆናላችሁ አትሉ

ይቅር ስራ እየተግባባ ነው ማለት። ስለዚህ ለዚህ ነው የሚገርማችሁ፣ እኛ የአብርሃም ልጆች ነን ብሎ ሲሞክሩ የነበሩት ጌታችን ኢየሱስ ክርስቶስ የአብርሃም ልጅ ነን በማለት አትድሉም፣ የአብርሃምን ስራ ስሙን፣ አያችሁ። ስለዚህ በጻድቅ ስም ስለተሰበሰብንና ጻድቁ የሰሩንን ያሳዩንን የህይወትን መንገድ እንከተል ነው። አያችሁ፣ ይህ መከተል ይኖርብናል። በወጣትነታችን በዚህ ጊዜ በተለይ ታውቃላችሁ፣ በዚህ ወጣትነታችን ፈተና የሚበዛብን ሰዓት ጊዜ በወጣትነት ጊዜ አለም ይስበናል። ከቤተ ክርስቲያን ሊያርቅ ቀና ደፋ ይላል። የሆነ ምክንያት ይመጣል። ወደ ቤተ ክርስቲያን እንዳንሄድ የሆነ የሆነ ነገሮች ያርቁናል። ያንን ማሸነፍ ነው ክርስትና ግልጽ ማለት ያንን ማሸነፍ አዱኛን መናመንታትራ አንድ ንጓሱ ቃፍ ገና ማገልገል ወልባት ይበድባል ከናፉ ይሰ መሆኔ ገና መንታጥፉ አሁን እኮ እናንተ ብቻ ናቸው ወጣቶች፣ ብዙዎች እኮ ናቸው። ዛሬ በአለም ያቀለጠው ስንት ይሆናል። አያችሁ፣ እናንተ በዚህ በነገራችን ላይ እየተባረቃችሁ፣ ብዙ ሰዎች አሁን አንተ ቤተክርስቲያን ሄደሃል ምን አግኝተህ መጣህ? ምንም አላገኘም ሊሉ ይችላሉ። እናንተ ግን በሰማይ ክብር ታገኛላችሁ። በምድር ዋጋችሁ ይህ ታላቅ ነው የተባለው? በሰማይ ነው የተባለው። አያችሁ፣ እኛ ሰማያዊን ክብር ነው የምናስበው፣ የምናየው ዛሬ የተሰበሰባችሁ ሰማያዊ ክብር እያሰባችሁ እንጋ ሰማያዊ ክብር። ዛሬ ብትሰደዱ በሃይማኖታችሁ ብትሰደዱ ለተላለፍሳችሁ እዚህ ስትመጡ ጓደኞቻችሁ ያላመኑ ሰዎች ሊተቸኋችሁ ይችላ። ነገር ግን ያንን ነገር እናንተ አትከተሉ። ለምን ሐዋርያትን ተከተሉ፣ ሰማዕታትን ተከተሉ፣ ጻድቁ አባታችንን ተመልከቱ። ምክንያቱም በእነርሱ እኛ ኮ እንድንማር በእነርሱ እንድንማር እግዚአብሔርን እንድናውቅ እግዚአብሔርን የሚያሳውቁ ስለዚህ ይህ የተባረከ እግዚአብሔር የሚገኝበት ጉባኤ እናንተ የተሰበሰባች የተሰበሰባቸው፣ በነገራችን ላይ ይህ ማህበር አንድ ግለሰብ የመሰረተው ይል ነገራቸው በመቶ ሀያ ቤተሰብ የተመሰረተ ማህበር አዋር ስራ ላይ ማለት የሚጠበቅባችሁ እነዚህ ማህበራት፣ ለምሳሌ እኛ የምንሰበሰበው በነገራችን ላይ ውሃና ዳቦ በልተን ለመሄድ በሆ ተሳስተን ወሎ በልተን ለመሄድ ከሆነ ተበልተናል ማለት ነው። እኛ ለፅርቅ ሳይሆን ለመብል ነው ማለት ነው። ይሄ ሄዳለ ግልጽ ነው። ከሊ ዛሬ ዳቦና ውሃ ታመጣለች እንዴ? ልብራ ከሆነ ይሄ ዋንፈን ማወጣጣት ማለት ነው። ከሊ እንዴ አምጥቷል እንዴ ደግሞ እንዴ ያ አይደለም። ለምን መሰላል? አንድነት ስንሰበሰብ ወንጌልን መማር ግልጽ ማለት ነው። እግዚአብሔርን በማ- ማመስገን ባንድነት። ሌላው ደግሞ የማይበጥቅሙ ምንድነው ካልን

ስለ ጴጥሮስ ማንን የለመኑ ነበር? እግዚአብሔር ጌታ ሆይ አለ። የሚደርመው ነገር በአንድነት ሆነው እግዚአብሔር እየለመኑ ሳለ ጸሎታቸው ተሰማና ጴጥሮስ እግዚአብሔር አምላክ መላኩን ልኮ ከስራ ወጣውና ጴጥሮስን እነሱ ባሉበት ተሰብስበው በሩን አንኳኳ ይላሉ። በሩ ምን አለ ይህ ጊዜ ድምፅ ሰሙ። ጴጥሮስ ነው ሲባል አይደለም፣ እርሱ ሊወጣ ይችላል እያሉ እያመነቱ፣ ጴጥሮስ ግን መላኩ እግዚአብሔር መላኩን ልኮ አዳለኛል አያቸው። ማንን ልኮ ማንልቆ አያችሁ ጴጥሮስ አሁን በራሱ ግለሰብ ወይንም ደግሞ ለራሱ ጥቅም ላይ ታሰረ ነገሩ ምን እያደረገ ነው ወንጌልን እያስፋፋ ወንጌልን እየሰበከ ስለ ኢየሱስ ክርስቶስ ተሰደደ ስለ ኢየሱስ ክርስቶስ ተገረፈ ስለ ኢየሱስ ክርስቶስ ታሰረ አያችሁ እናንተም ዛሬ በክርስትና ህይወታችሁ ልትሰደዱ ትችላላችሁ ልትገረፉ ትችላላችሁ ልትታሰሩ ትችላላችሁ ግን ለመኑኝ የምታመልኩት አምላክ መላሁን ይልክላቸዋል አትፍሩ፣ አትደንግጡ። አሁን ዛሬ እናውቃለን ለኑሮ ለን ከቤተ ክርስቲያን ጠፈና እግዚአብሔር ግን በእውነት ሁሉን ነገር በቸርነቱና በምህረቱ ይሞለዋል። እግዚአብሔር የፈጠረን ጌታ በእውነት አይጠለን። ታስታውሳላችኋል። የሰማይን ወፎች ምን በሉ ተመልከቱ፣ ነዋ ተመልከቱ የሰማይን ወፎች፣ በልተው ጠግበው ያድራሉ። ታዲያ እግዚአብሔር እውነት እነሱን የሚያበላ የራሳችሁን ጠጉር እንኳን የማታ የራሱን ጠጉር ቆጥሮ የሚያሰዋል

መጽሐፍ ቅዱስ እኮ በእሳት ያለው ነጥቀው አውጣው አላችሁ። ይህ ዓለም በእውነት ኃጢአት የሰፈነባት ነው። ከዚህ አውጧቸው። ለምን መሰላቸው ዛሬ ባለመ ሰው ይገዳደራል፣ ሰው ይተራረዳል። አባት እኮ ልጁ ላይ ጨክኗል፣ ልጅ አባቱ ላይ ጨክኗል። ተሸክማ ጡቷን አጥብታ ያሳደገችው እናቱን ዛሬ እኮ ልጁ እየገደለ እያረደ ማለት ለምን ይመስላቸዋል? ከወንጌል ስለራቀ። ወንጌል ተገዳደሉ ይላል አይልም። እናተና አባትህን መርበል አክብር፣ እኮ ወዳጅህን እንዲህ ይላል መጽሐፍ ቅዱስ። እንደውም ጠላትህን መርበል ውደድ። እኮ ወዳጅህንማ የምትወድ ከሆነ እኮ እነዚህ የማያምሩ ያደርጉ የለም? አዎ ያደርጋል። የማያምሩ እኮ እምነት የሌላቸው ሰዎች እኮ የሚያበላቸውን የሚያጠጣ የሚያጠጣቸውን ይወዳሉ። ነገር ግን የኛ ደግሞ ከሁሉ በላይ ጠላቶቻችን ምን ማለት ነው መውደድ ነው። ክርስትና ይሄን ዛሬ የምናየው ነገር የተረክ ሁሉ በክርስትና አለመብሰል ነው። እና እኛ በእምነታችን በጥንቀት ማደር ኪሎሪ ይበዳለና በእውነት በርቱ። ደስ ብሎኛል። ይሄ ማህበር መስፋት አለበት። ይሄ ማህበር በርክቶ ሰብቶ በአንድነት ተሰብስበን እግዚአብሔር የምናመሰግንበት ማህበር መሆን አለበት። ዓለም እንዳታሸንፋችሁ። እሺ፣ እሺ፣ አዎ። ዓለም እንዳታሸንፋችሁ። የወጣትነት ጊዜያችሁ ለእግዚአብሔር ስጡ። የጥበብ መጀመሪያ ማንን መፍራትም መጨረሻ

አይበር አስቡ እኔ ለውነታ ረስቻለሁ። ወንድሜ ቅድም እየተናገረ ነበረና እኔ ትዝ አይለኝም ለውነታ መልካም መስራቴ ለሆነ ዚ ላይ ተመስግኛለው ማለት ነው። እቀጥላለው። አያችሁ ሰው የት እንደሚገናኝ አይታወቅም። ስለዚህ መልካም መስራት ጥሩ ነው እና እናንተም እየበረታችሁ ጓደኞቻችሁን ወደ ቺ ማይበር አምጧቸው፣ ጥሯቸው ወንድሜም በእውነት ቀና ደፋ እያለ እየደወለልኝ እነዚህ ልጆች እንዲጠነክሩ በእምነታቸው አደራህን ተገኘልኝ ብሎ አክብሮ ጠርቶኛል። እርሱንም መዳን ያለን ነው። ጸጋውን ያብዛለን። በርሱ ጠንክሮ በቁሎ ብቻ ነገሩ እንትና እንዳትሉ፣ በእምነት ብሰሉ፣ በወንጌል ብሰሉ። ወንጌልን ተማሩ እወቁ። ለምን መሰላችሁ? መጽሐፍ እንደሚናገረው በአሸዋ ላይ የተተከለ ቤት ነፋስ ሲነፍስ ምን ይለዋል? ይጥለዋል። ለምን መሰላችሁ? አሸዋ ላይ ስለተመሰረተ ማለት ነው። በአለት ላይ የተመሰረተው ቤት ደግሞ ነፋሱ ነፈሰ፣ ጎርፉ መጣ፣ መታው፣ ነገር ግን አልወደቀም ይላል። የምንወቅ በቀላል ነገር እንዳይሆን፣ ስለዚህ በእምነታችን መጠንከር ይኖርብናል። ይህም ማህበር በውቀት አሱ እግዚአብሔር በረዳኝ መጠን በመካከላችሁ እገኛለሁ፣ እታዘዛችኋለሁ፣ አገለግላችኋለሁ። ጠንክሩ። ሰላመ እግዚአብሔር ከሁላችን ጋር ይሁን። ማህበራችሁን ያስፋላችሁ።

ባዲስ አበባ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በሸገር ሲቲ ክፍለ ከተማ የፍሬ የብረሃ አልማር ቅዱስ ራኤል እና ቅዱስ እግዚአብሔር አብ የስብከተ ወንጌል ኃላፊ የሆነ መምህራችን አስተምሮናል። ትን ያሰማለን፣ ቃሊዮትን ያሰማለን። እንግዲህ በሁለት ቋንቋ ነው እያገለገለን የነበረው በአፋን ኦሮሞ እንዲሁም በአማርኛ እያገለገለን ይገኛል ማለት ነው። እግዚአብሔር ይወድና ፍቃድ የተለያዩ መርሃ ግብራት ሲኖሩ፣ ስልክ ቁጥሩ እኛ ጋር አለ፣ እንጋብዛለን፣ ይመጣ ያገለግለናል። አንድ ሁለት መልእክት መናገር እፈልጋለሁ። ዛሬ ትምህርቱ ስንት አይነት ሀሳብ ነበር? ስንት አይነት ሀሳብ ተማራችሁ ዛሬ?